ሰላም እህቴ፣ አንቺ ጥሩ ሰውነሽ ነሽ። እመብርሃን ትጠብቅሽ። አንድ ነገር ልጠይቅሽ ነበር እህቴ። ሳውዲ ከሄደች ስራ ከጀመረች ገና ሁለት ቀና ነው እና ገና ካሁኑ ማዳማ ሁሉንም ነገር ከልብስ ጭምር ገዛችላት፣ በጣም ተንከበከበቻት። እንደዚህ ጥሩ ነው ወይ? እንደዚህማ ጥሩ ነው። ገና ከመምጣቷ ከተንከበከበቻት ጥሩ ነው። ግን ችግሩ ምንድን ልንገራችሁ። እንደዚህ ገና እንደመጣን ይንከባከቡን ይንከባከቡን እና መሀል ላይ ሲደረስ የሚቀየሩት ነገር አለ። ስለዚህ አረብ በጣም ሲንከባከበንም በጣም ሲጠምደንም ፍቅርም ሲጠላንም የሆነ እንዴት ነው ሚዲየም አድርገን ማየት ነው። ሞቅ ሞቅ ሲያደርጉንም እንደገና ደግሞ ሲጠሉንም፣ ሲጠሉን የጥላቻ እንዳልሆነ ይሄ የለመደባቸው ባህርይ ዝም ብሎ መጮህ እንደሆነ መረዳት መቻል አለብን። በጣም ደግሞ ሲንከባከቡን የሆነ አላምደው አላምዶ የሆነን ነገር አስበው ወይም ደግሞ የሚቀየሩ አይነት ናቸው፣ ደግሞ ብለን ማሰብ መቻል አለብን። አሁን ላይ መስጠቷ ጥሩ ነው፣ ግን አንድ መረዳት ያለብሽ ነገር እኔ በህይወቴ በዘመኔ የሰው ልጅ የለበሰው ልብስ እንደ ተወስዶ አይጣልም። ሆነ ሙሳፍር ነች ተብሎ ምናምን አንዳንድ ሊሳፈሩ ሲባል ይሰጣል። የእልሃቸው እልህ ያንን ተቀብሎ የሚጥሉበት ሁኔታ አለ። በዛ ላይ ደግሞ በጣም እኔ ከምፀየፋቸው ነገር አንዱ የሆነ ግጭት አጋጥሞና ቢሮ በሚመጡ ሰዓት እኔ ቆሜ ጓንት በማድረግ እቃይን ይፈተሽልኝ እቃይን ይዛ ከወጣች ብለው በሚሉ ሰዓት እፈትሻለሁ፣ ልጆቹን እነሱ በቆሙበት ማለት ነው። ስፈትሽ እሷ እያየች ማለት ነው። ዩካን ኢማጂን፣ ይሄ የጥርስ ብሩሷ፣ ሳሙና፣ ልብሷ፣ ጫማዋ፣ ዩኒፎርሟ አልቀረም እኔን እየገዛሁላት ብላ ስትወስድ ማለት ነው። አሁን ያን የጥርስ ብሩሽ ምን ታደርገዋለች? የባሏን ጥርስ ልፍቅበት ነው ወይስ የራሷን ጥርስ ልፍቅበት ነው? የተንኮል ተንኮል ማለት ነው። አስታውሳለሁ፣ አንዲት ልጅ እንደዚህ የለበሰቻትን ጡት ማሳያ እስኪያሳየኝ ብላት፣ ይሄ ከኢትዮጵያ ያመጣሽን የኔ ነው እስኪያሳየኝ ብላት ስታሳያት፣ ያንን ጡት ማሳያ አስፈትታ ከቢሮ የወሰደችውን ቀጣሪ አስታውሳለሁ። ስለዚህ እነሱ በጣም መልካም ሲሆኑልንም፣ እንዴት ነው ጥሩ ሆኑልን ብለን እንደዚህ ልባችንን ከፍተናል መስጠት ነው። መጠንቀቅ ስራችን ነው፣ ስራችን ነው ይለን፣ አለመሽቆጥቆጥም በጣም እንደገና ደግሞ በጣምም ደግሞ አለመፍራትም። ሲሰጡን ቴንኪዩ ብለን መቀበል፣ ግዴታ የለባቸውም። አሁን ለምሳሌ እነዚህ ነገሮች ለእኛ የማምጣት ግዴታ የለባቸውም፣ ከዩኒፎርም ውጪ ማለት ነው። ወዳና ፈቅዳ ደግሞ ከሰጠችሽ ትጠቀሚዋለሽ። ግን መርሳት የሌለብሽ ነገር ቢኖር ሁሉ ጊዜ ለእህትሽ ንገሪያት፣ መርሳት የሌለባት ነገር ቢኖር አንድ ቀን የሆነች ነገር ጉድል ካደረገችባት ልብስ ገዝቼ፣ ጫማ ገዝቼ፣ ንጽህና መጠበቂያ ገዝቼ ምናምን ብላ ስታወራው ነው የምትኖረው። ይህንን አምነሽ ተቀብለሽ አወራች አላወራች ስራዬ እንሰራለሁ፣ ገንዘቤን ሴቭ አድርጋለሁ፣ ነገ አገሯን ጥዬላት ወጣለሁ ሆኬርስ ብለሽ ቀለል አድርገሽ የምታስብ አይነት የማትበሳጭ አይነት ልብሽ ደንዳና የሆነ አይነት መሆን አለብሽ። እና ሲሰጡ ምን አገባና አመሰግናለሁ ብለን እንቀበለና ከዛ ነገ ታወራለች ታውራው አያገባንም። በብዛት መልካሞች አሉ። እንደዛውም ደግሞ ተንከሲ ሰዎች ናቸው። ስለዚህ ከኛ የሚጠበቀው ምንድነው? እንዳየሩም መሆን፣ አለመናደድ፣ አለመበሳጨት ምናምን። ግን የሆነ ነገር አብዝተው ሲያደርጉልን የሆነ በሆነች አጋጣሚ የሆነች ነገር ሳት ካደረግን በዛች በቃ ሊኖቅሮን እንደሚችሉ ማሰብ መቻል አለብን። ልክ እንደ ህፃን ነው፣ አረብ እንደ ህፃን ነው። ድሮ የሆነ ነገር ሳጠፋኔና ተከታይ የሆነ ወንድም አለኝ ማለት ነው እና የሆነ ነገር ሳጠፋ እንዳይነግርብኝ ዳቦ ምናምን አባቴ ሲያመጣ ገና ማታ የሚያመጣውን ዳቦ እሱ ሲያመጣ የኔን ዳቦ ሰጠሉ አትናገርብኝ ለው ነበር ላይክ እንደዛ ማረግ ማለት የሆነ እንደ ህፃን አይነት ባህሪ ያለው። ስለዚህ እንደዛ ማድረግ ነው። እናንተ በሲስተም መያዝ ነው ከእነሱ ጋር ብቸኛ የሚያዋጣሽ። በሲስተም እንዳየሩ ሆነች፣ ስቀሽ፣ ተጫዋች፣ ምንም የማይሰማው አይነት ደንደን ያለ አይነት ሴት ሆኖ መኖር ብቻ ነው። እና ከዛ ውጭ ምንም የለም። ግን አንድ ቀን እንደምትናገርሽ አስበው እንዲገዝ ላት እንዲያደርግ የላት ትልሻለች እና በቃ ምን ችግር አለው ምናምን ብለሽ ማለፍ ነው ያንን ነገር። እና አንዳንድ እህቶች እንደዚህ ሁለት ቀን፣ ሳምንት፣ አስራ አምስት ቀን፣ ሀያ ቀን እንደዚህ ከስድስት ወር በታች ምናምን ያላቸው እህቶች ለእናንተ የሚላችሁ ነገር ቢኖር ትዕግስት ማድረግ ሁሉ ነገር መቻል፣ አለማለቅ፣ አቀሳውን አዳዲስ ልጆች በጣም ነው የሚያስቸግሩት። እናቴን ትቼ አባቴን ትቼ መጥቼ ልጅን ትቼ በቃ ይነፈራረቃሉ። ትተሽ መተሻል። ቆፍጠን ብለሽ ኮስተር ብለሽ ጎበዝ ሆነሽ አላማ ነው አላማ ነው ሰርተሽ ሰፖርት ማድረግ ስላለብሽ መተሻል። እች ጊዜ ነገ ታልፋለች። እኔ ጀግና ነኝ ሴት ነኝ እወጣዋለሁ ብለሽ ማንኛውንም አይነት ስራ ቢሆን እራስሽን የሰብአዊ መብት ጥሰትሽን የማይነካ ብቻ ከሆነ ስራሽን በመበርታት በዛሬ ደግሞ እየቆየሽ ስትሄጂ ሲስተምን ትለምጃለሽ አንድ ስራውን በሲስተም መስራት ትችያለሽ። አይከብድሽ፣ ይቀልሻል። የለመሽ የቤቱ አሰራሩ ምኑ ስታይ የንጽህናውን ቤቱን ለምሳሌ እንዴት እንደምታጸጅ ስታቂ ንጹህ የሆነውን ዝም ብለሽ ነካ ነካ ብቻ አድርገሽ ይቆጡኛል ብለሽ የምታስቢ ደግሞ ከሆነ የምታጸጅበትን የምትሰሪያቸውን ነገሮች ሁሉ ሲስተመኛ ትሆኛለሽ፣ ይቀልሻል በዛ በፕሮግራም መስራት ስትጀምሪ በዛሬ ደግሞ የእነማዳመን ማዳመን ባህሪ ታውቂያለሽ። ለምሳሌ እኔ እንዴት ብዬ ልንገርሽ፣ የቢሮ ውስጥ ማለት ነው። ይኸውላችሁ እንደዚህ ይሄ አሁን የማን እስክሪፕቶ እንደሆነ እኔ አሁን የምንጠቀምበት ነው አይደል? እዚህ ለምሳሌ አሁን እንደዚህ ብዙ ሴቶች አሉ፣ አብረው የሚሰሩ ስድስት ሰባት ምናምን። ይሄ ቢሮ በእኔ ኃላፊነት ስር ነው። ቁልፍ ከፋች ከፋች እኔ ነኝ፣ ዘጊ ነኝ። አውራሱ ምሳ ምናምን ወጥተው ቁጭ ብዬ አውራችሁ ብዬ ነው ቁጭ ያልኩትና ማጸዳ ምንምል እኔ ነኝ። ቢሮውም ማለት ነው። እና የማን የማን እስክሪብቶ የማን ይሄ እንደዚህ ምንድን ነው የንትን ደብተራቸው ምናምን ከነ እቃቸውም የማን ምን እንደሆነ የቱ ጋ እንደሆነ አውቃለሁ። እንደገና ደግሞ በዛ ላይ ያለውን ነገር ሁሉ ቴክ ኬር አድርጌ ነው። በጣም ብዙ ሰራተኞች አሉ ሊገቡ የሚወጡ፣ እኔ ነኝ ይዣቸው የሚወጣው ይዣቸው የሚገባው። አንዳንድ ጊዜ የሆነ ረከስም ያለ ውድም የሆነ እቃዎች ምናምን የሚገኝበት ሁኔታ አለ። ካሜራም ቢኖርም ማለት ነው እና እንዳልጠየቅ በጣም ተጠንቅቄ ነው። ለምን ገና ለገና ሊናገሩኝ ይችላሉ የሚለውን ነገር አስወግዳሉ። ለኃላፊነት ተሰጥቶኛል የቤቱ የሰከን ኃላፊነት ተሰጥቶኛል የዚህ ቢሮ ኃላፊነት ተሰጥቶኛል። ኃላፊነት እስከሆነ ድረስ ስራ እስከሆነ ድረስ አንዳንድ ጊዜ እኔ ቋንቋ አስተርጓሚ ብቻለ እንጂ ይህ ሁለት ስራ ነው። ይህንን ኃላፊነት ሰጥታችሁኝ ያንንም እንዴት ምናምን ምለው ነገር የለም። እስካለው ድረስ ሰራለው። ተጠንቅቄ ነው። አንድ ቀን እኔ ስመኝን ከማክበር ውጭ አንድ ቀን የሆነ ነገር አጥፍቼ ተናግሮኝ አያውቁም። በጣም እንደምጠነቀቅም ስለሚያውቁ የሆነ ነገር እንኳን ባጥፋ ስህተቶች እንኳን ቢኖሩ የሚያልፍኝ ጊዜ አለ። ይህ ማለት ምንድን ነው? ጭቅጭቅን ስለማልወድ ብቻ፣ ጭቅጭቅን ስለማልወድ ብቻ የምጓዘው ተጠንቅቄ ነው። ለዚህ እኛ ተጠንቅቀን የምንኖር ጎበዞች ከሆነን ሁሉ ነገር ያልፋል። እየቆየት ስኔት ደግሞ ማያልፍ ነገር የለም፣ ይለመዳል። በዛ ላይ ደግሞ አንዳንድ እህቶች አሁን እኒሄዱ መጥተው በቃ ይዞርባቸዋል፣ ሲያዩት አረብ ሀገርን እንደ ወሬው ከባድ ነው ሲባል አይሰሙም። ከከባድም በጣም ከባድ ሪልን በሆነ በአካል መጥተው ሲያዩት ነው የሚያውቁት እና ወዲያው ካልተመለስን የሚሉ ጊዜ አለ። እንደዛ ደግሞ በሚሉ ሰዓት ከኢትዮጵያ የሀገር ውጭ አውጥተው ነው የሚመጡ። እንደገና እዚህ ከመጡ በኋላ ለመመለስ ሌላ ውጭ ለቤተሰብ እዳ ነው የሚኮኑ። እንሰራለን መስራት ነው የምንፈልገው ብለን ተቋቁመን